ለጣጣፍ ሳያንስ ጭራሽ ነው ልትናገረኝ አምባ? በቃሽ አንቺ ያው እና ደረክሽ እና ጭራሽ ከባሌ ጋር መማገጣ ማረሽ? እኔ መናገር ፈልገሽ እንጂ ከጋሽ ጋር ምንም እንደማላደርግ ልቦናሽ አቋል። ቆማ ነው አይዞሽ ያለሽ። ቆይ ለምን አታውኝም? እንዴ? ቤት ውስጥ እንት ነገር አለ አይደል? እንዴ ለምን ነው አናችሁ ከኔ ላይ መንቀል ያቃታችሁ? ምንድነው አላማሽ? ቆይ ለምን ነው ስካውን ቤት ያለሽ? ለምን አትጂም? እዚህ የምቆየው ቤተሰብሽን ሰብሽ ለማዳን ሰው። ሁላችንም ሰዓት እና በኋላ ከማን ተታደኝም።

ምንድን ነው? የሆነ የሰው ድምፅ የሰማው ይመስለዋል። በተረፈ ልጅቷ የቤተክርስቲያን ሰው ነች። በብዛት ቤተክርስቲያኑ ነው የምትመላበት። ስለዚህ እየተከታተልካት እንደነበር አውቃለች ማለት ነው። ባረግዝ ደስተኛ ትሆናለህ ማለት ነው? እንዴት ነው? ማ ነው? አንቺ ልጅ አግኝቼ እንዴት ነው የማልሆነው? አይገርምም። እኔ እኮ በጣም ፈርቼ ነበር። ወዴት ነው የምሄደው? ሳያድር ነው ዛሬውኑ ማሳወቃቸው ነው ነው ከዚህ በኋላ ምንስ ቢሆን የሚሰማቸው ይመስልሻል? ኤርሜያስ የሰማውን ነገር ማመን አቃተው። አቶ ለይኩን ስለ ልጁና ስለ እጮኛው አምሮት ኢንፎርሜሽን አጣራ የተባለው ልጅ በቪዲዮ መረጃ ለአቶ ለይኩን ደረሰው። አቶ ለይኩንም ለወይዘሮ ዝናሹ ሁሉንም ነገር ሲያሳያት፣ ኤርሚም አብሮ ስለነበረ በድንጋጤ አይኑ ፍጠጥ፣ ጥርሱ ገጠጣ አለ። እሷም የቤተ ክርስቲያን ልጅ ናት። በጣም ጥሩና ባለ ሀብት ቤት መኪናም እንዳላት ነው ማቀው እያሉ ሁለቱ ሌቦቹ በወይዘሮ ዝናሽ እጅ ከፈንጅ ወደቁ። በጣም ይገርማል። አቶ ተሰማ ከሆስፒታል ድነው ወደ ቤት ተመለሱ። ይሄን ያየችው ልጁ ኑሃሚን በደስታ አበደች። ሰላም ጤና ይስጥልን። ውድና እየተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ኑሃሜን ክፍል ሀያ ሶስት ተለቀቀ። ወደ ክፍል እንግድህ ምናምን እንግድህ ማን ነች አምሮት ከቤት ነበረ ከናሆድ ጋራ አብረው የወጡት ያኔ እየተመሳጨችም ከኖሀሜ ጋር ተጣልታ የነበረም ጊዜ በጣም ተናዳ ዛሬ እንግዲህ ወደ ክፍል 23 ስንመጣ እናትየዋና ኤርሚ በአንድ እየወጡ እያለ ነበረ። ይሄንን እያሉ የነበሩት እሷም እንግዲህ ዛሬ አንድ ሜንሽን ትልቅ ስራ ልሰጥህ እፈልጋለሁኝ፣ እሱም በደንብ እንድትሰራ ትለዋለች። እሱም ምንድን ነው ብሎ በድንጋጤ ይጨናነቃል። ምንድን ነው በሚል ጊዜ የልጅ እጮኛ ትናንት የመጣችውን እንድትከታተልልኝ መግቢያ መውጫዋን ምንድን እንደሆነ ስራዋ ብላ ለእሱ ትሰጠዋለች። እሱ ምንም ችግር የለ እሺ ትዬ በማለት ትዬ እንዳትለኝ ስላለች ወይዘሮ ዝናሽ በማለት ይጠራታል እም እሷም እንግዲህ እሺ ብላ እሱም ይዟት እየሄደ ነበርና ቀጥታ ይዟት እየሄደ ነው። ወደ ቤት ስንመጣ እንግዲህ ኑሃሚንም እያጸዳዳች ነበር። እና አቶ ተሰማ ማን ነው ለይኩን ወደ ቤት ይመጣል። ወደ ቤት ሲመጣ እንዴት አደርሽ? ብሎ ሲጠይቃትም እሷም ደህና ነኝ አባቴስ እያለች ነበር። እንዴ እኔ ያናገርኩሽ አደል? እንደ አባቴ የምትይው እያላት ነበር። አባትሽ ጥሩ ደረጃ ላይ ይገኛል ደግሞ ነገ ይወጣል ይላታል። ይሄን ስትሰማ ሕክምናው ደግሞ ውጭ እንትን አይልም እዚሁ ሕክምና አለ እያላት ነበር። እሷም ይሄንን ሲሰማ እሺ በጣም ነው የማመሰግነው ይመጣል ሲላት በደስታ ገብ እያለ እንደው በቃ አንቺ የዚህ ቤት ሰራተኛ ሆንሽ ማለት ነው አምነሽው ተቀበልሽ እያላት ነበር። ሰራተኞችም ስለሌሉ ያው ቁጭ ብዬ ከምቀለብ ብሰራ እያለች ነበረን አሁን ሁሉንም ስላት እና አባቷ የምትከፍለው መስዋዕትነት ማለት ነው እንግዲህ ሰውየው ይሄን እያሏት አቶ ለይኩን ኮን ይሄን ነገ ይመጣል አባትሽ፣ ህክምናውም ውጭ መሄድ ቀርቷል እዙ ህክምና ይደረግለታል እያሉ ነው ባለሙያዎች ሲላት፣ በደስታ ያንተን ውለታ ምን ሰርቼ እንደምከፍል አላውቅም ብላ እቅፍ ስታደርገው እንግዲህ ክፉዋና በክፉ የምትመኘው ወይዘሮ ዝናሽ ከድንገት ድርስ ስትልባቸዋለች እፍራሽ ላምጣላቸው ወይስ ትራስ፣ ወይስ ብጣን እያያለች እያሹፌ ነበረ። በዚህም ደንግጣ ናሆሜ እየሮጠች ወደ ኪችን ትሄዳለች። እሱም እንዴት ነው አነጋገርሽ፣ ስነ ስርዓት ያዥ በማለት አቶ ለይኩንም ተነስቶ ትቷት ይሄዳል። እሷም እየተናደደች ይችልች ልጅ ከዚህ ቤት ከመጣይ ሰላሜ ቤቴ ተበተነ። ምንድ ነው እያለች ነበረ። እንግዲህ ኪችን በመምጣት እናሁሜ ላይ ስትፎክርባት ስትጮህባት ነበረ። ምንድን ነው የምታደርጊው ደግሞ ከባሌ ጋር እንትን ልትይ በቃ ይሄ ነበር የቀረሽ እያለቻል ነበረ። ይሄንንም ስትላት ይሄን እንደማላቅ ራስሽ ታቂያለሽ። ይሄንን የምትይ ልቦና ሻቃል። ነገር ግን ውሸትሽን ነው አንቺ፣ ይሄንን እምትይው ስንት እሚታይ እያለ ዓይናችሁን ለምን ገለጣ አታደርጉም እያለቻት ነበረና፣ ሆሚስ ዛሬስ አልፈራም ትዕግስቴም አልቋል፣ ልክሽን ነው የምነግርሽ በማለት ጥራ ተንስታለች ማለት ነው። ይሄንን ስትልን ሆሚም እናትዬዋን በቃ የምትፈልጊውን ነገር ገንዘብም ልስጥሽና ወደ ወጥተሽ ሂጂ እባክሽን የምትፈልጊውን ገንዘብ ሁሉ እሰጥሻለሁ እሰጥሽ ምህራን ኪዝሽ ውጭ ከቤቴ እያለቻት ነበር። አቶ ለይኩን ተቀመጡ ብሎናል እሱ ውጡ እስካለን ድረስ እንጂ እሱም እስከፈለገን ድረስ እንቀመጣለን እየሰራሁ ነው በማለት እና ሁኔም ትመልስላታለች። ይሄንን ሰማ እንግዲህ ወይዘሮ ዝናሽ በቤቴ እንዴታ ነው መልስ የምትመልሽልኝ እያለች ነበረ። ቤቴንም ትንጋልጭ እዚህ የምቀመጠው በፊት ለመውጣታው ፈልጌ ነበር። አሁን ግን አልወጣም ብዙ የምሰራቸው ስራዎች አሉ ትላታለኝ። በዚህም ጊዜ ልትመታት እጇን እንዲህ ስታነሳ ይሄን እንትን ያለውን ማስተካከል ያለች ስትላት ናሆሜም ደግሞ ሁለተኛ ልትመታ ስትል እጇን ትይዛታለች። እጇን በመያዝ ለእናንተ ስል አዎ እግሬ ስር ወርቀሽ ይህን በማደርግ ጊዜ ይቅርታ ትኛለች ስትላት ነው እጇን ያነሳ ይባል። እኔ አንቺን ነው ይቅርታ የምለው። አዎ ይቅርታ ብለሽ አይንሽን መግለጥ እንኳን ተቅቶሽ እንትን ታያለሽ እያለኝ ነበር። ይህን የማደርገው ምንም ጥላቴ ብትሆን ኤም ይሄ ኤርሚያስ የሚያደርገውን ነገር እኔንና ለማጥመድ ያደረገው ነገር ስለሆነ ሁሉንም ነገር እናገራለሁ። አሁን ከኤም ጋር የፍቅር ግንኙነት ብሎ ሊያበላሻት ተነስቷል ብላ ምንም ጥላቷ ብትሆንም እንኳን እንደዛ ብታደርጋትም እሷ ክፉን በፍጹም አልተመኘችላትም ማለት ነው። እንግዲህ ወደ ኤርሚያስ ጋር ስንሄድ ኤርሚያስም ወደ ታዘዘበት የስራ ድርሻው እንግዲህ ሁለቱ ፍቅረኛሞችና ገንዘብ ወዳጆች ነበሩ። እሱ ከሱ ያመጣይ ስትቀልበው የነበረችው ቀለብቱ ቀለብ ቀለብተኛው ስለነበር እሱም ደግሞ ተቀላቢው ስለነበር፣ ኤርሚያስም ፊቱን በምሽፋፈን እና ዱርዬ በመምሰል በጣም እየፈራም ራሱን ሌላ አስመስሎ ነበር ሲጠይቃት የነበረው። ተልኬ ነው አሁን ወደ ገደለው ብሎ ሲነግራት፣ ምንድን ነው ሲል ሴትየዋ የኤር የናሆም ናት፣ እንግዲህ ተከታተላት ተብዬ ነው ስለ እሷ ኢንፎርሜሽን አጣራ ተብዬ ነው ምንድን ልበላት? እያላት ነበር። እሱም እሷም እንግዲህ መኪና አላት ቤት አላት ብለ ምንገራት፣ በአሁን ሰዓት አንተ ታስፈልገኛለ እያለችው ነበረ በዚህም ጊዜ ልጁ እንግዲህ አቶ ለይኩን የላከው ደግሞ ዋና ተኳሽ የሆነ ቪዲዮ የሚቀርጽ ራሱን ከልሎ እነሱን የሚከታተል ሀይለኛ ቀች የድምጽ ሪከርድ በቪዲዮ የሚያደርግ ቀጥሯል። እነሱ ወሬያቸውን በሚቀዱ ጊዜ ፊቱ ግን ብዙም ኤርሚያስ ለሱ ባይታይም፣ ልሷ ግን በስርዓት ስለምታይ ድምጹ የሱም ስለሚሰማ እየቀደው ነበር። በዚህ ጊዜ እንግዲህ እሷም የበላች ምግብ ከድንገት እንደ ማስመለስ ምንድምን ይላታል። በዚህም ጊዜ ምንድን ነው አንቺ እያመረርሽ ነው እንደምን ሆነሽ ነው እያላን ነበር። ሰሞኑ እንዳውም ጥሩ ስሜት እየተሰማኝ አይደለም እያለችው ነበር። መጀመሪያ ግን ለምንድን ኑሃሚን እንደ ጓደኛ ሁኝ እንዳውም ለምን አልቀርባትም፣ ሁሉንም ነገር አንተም ከእሷ ጋር እኔም ከራሴ ጋር እንደዚህን ተንከምን፣ እኔም የናሆድ ነኝ አንተም የኑሃሚ ሆነህ እሷ ሲቀጥል አሁንም መቼ አመነችና፣ እሷም ፈለጋ እንደመጣሁ እያላት ነበረ። እሷን ከዝን ካላልን እያለች እንዲያውም በአሁን ሰአት ታስፈልገኛለች ስለዚህ እኔም እንደ ጓደኛ ሆኜ ልቅረባት እያለ ነበር ምን አንቺ ብቀርቢያት እሱ እሱስ ደግሞ ናሆዴስ ብታፈቅረው ፍቅር ቢይዛት እያለ ነበረ የሚቀናው ናሆድ ማን ነው ኤርሚያስ ማለት ነው ይሄም በሚላት እስኪ እንዴት ብላ ትናደዳለች እንዴ አሁን አንቺ አፍቅርሽ ነው ኤርሚያስን ይላታል ማን ነው ናሆደን በሚላ ጊዜ ግዜ አንቺ ምንም እናቃለን እያላት ነበር። አዎ ብትፈልግ አፍቅሬው ነው ያለኝ ነበር። እንግዲህ ልጁ ይሄን ሁሉ ድምፅ እየቀዳ ነበረ የነበረው ማለት ነው። ይሄን ድምፅ እየቀዳ ሳለ ከድንገት እንግዲህ እሷ አመሜ ብላ ወደ መጸዳጃ እየሮጠች ትሄዳለች። እሱም እንዴ ይች ልጅ አመረረች እንዴ በማለት ተከትሏት ማን ነው ኤርሚ ይሄዳል ማለት ነው። ምግቡ ነው ወይስ እውነቱን ምንድነው የበላቸው ነው እያለ ግራ የተጋባው እዛው ሂዶ ደግሞ ተከተላት። ነበር እንግዲህ የሚሰልለውም ልጅ ከበር ሆኖ ሁሉንም ነገር እያያቸው ስለነበር፣ ድምፅ ሲሰማ ኤርሚያስ ምንድን ነው እያለ እየሰማ ነበረ። እኔ እንጃ ሰላይ ላይ እንዳይሆነ እያለ ድምጽ ሰማሁ እያለ ነበር በር ሲንኳኳ ማለት ነው። እሷም ትደነግጣለች። እሷም እንግዲህ አንቺ አረግሽ እንዴ? እውነት ነው እንደ እያላት ነበር። መቼም አርግዤ ነው እንዳትይኝ። አይዞህ ባረግዝም እኮ የአንተ ልጅ አይሆንም፣ የአንተ ልጅ አይደለም። ቢሆንም ግን የእኔ ልጅ እንኳን ቢሆን የናሆር ተብሎ ናሆድ ያሳድጋል ማለት ነው እያላት ነበረ። እሱም እንግዲህ ይሄንን በሚል ጊዜ እሷም ትደነግጣለች፣ ሁለቱም ይደናገጣሉ። የሚያደርገው ነገር አቶ ለይኩንም እንግዲህ የላከው ልጅ በ ቪዲዮ ሪከርድ አድርጎ ድምጽ ይዟል ማለት ነው። እንግዲህ ይህንን ይዞ ወደ አቶ ለይኩን ጋ ይልክለታል ልጁም ማለት ነው። ከመሀል እንግዲህ ይህን ጨርሰው እሷም ትወጣለች። አቶ ማን ነው ተሰማ ከህክምናቸው ወጥተው አቶ ለይኩን ውስቸሩን እየገፋ ሲመጣ እንግዲህ ማናት ናሁም የምያጸዳች ስለነበር አባቴ ብላ ከላው ላይ ውድቅ ብላ ስለ አባቷነት እያለቅሴ ደስተዋን እየገለጸኝ ነበር። እንግዲህ ከኋላ መታ፣ ወይዘሮ ዝናሽ ደግሞ የእኔ ቤት የጡረተኛ ወይንም ያተኛ መቀበያ ነው በማለት ትጮኋለች፣ ትደልፋለች። በዚህም ጊዜ እንግዲህ አቶ ለይኩን እነ የአባትሽን ወደዛው ሰጪው ክላስ በማለት ኑሃሚንም ይዟት ይሄዳል። ኑሃሚንም እንግዲህ አባቷን ይዛ ሄዳ እሰውየው አቶ ተሰማ አቶ ለይኩንም ከባለቤቱ ጋር ስነ ስርዓትሽን ብትይዥ ይሻልሻል እያለኝ ነበረ ስትለው፣ ነበረ የእኔ ቤት ያዛውንት ወይም ንትን መጦሪያ ሆነ እያለችው ምን ልታደርገኝ እያለች ስጮኸበት ነበር። የእሷ እንኳን ይለያል እንዴ፣ ወይዘሮ ዝናሽ ማለት ነው። እንግዲህ ኑሃሚንም ከአባቷ ጋር ሁሉንም ነገር አባቴ ዳንክልኝ እያለች ያዟሷሪ አባቷን እየጠየቀች ነው ያለችው። አባትየውም አሁንም አልተሻላትም፣ ውች ወይዘሮ ዝናሽ የምትባለው ሴትዮ እያበራው በጣም ብሶባታል። እንደውም አባዬ እያለችው ነበረ። በዚህም ጊዜ እንግዲህ በቃ ከዚህ እንትን ከማለት መውጣት ይኖርብናል እያለ ልጄ በቃ እንውጣና ቤት ይከራይልንና እንሩ ብሎኝ እኮ አሁን እፈልጋለሁኝ እስም መቀመጥ ብዬ ነግሬው ነው በምትለው ጊዜ ለምን ልጄ ይህን መረጥች ለምንድን ነው ስላት፣ በቃ መጨረሻ ላይ ለምን ብለህ እንዳትጠይቀኝ ሚስጥር ነው ትለዋለች። እሷም እንግዲህ እሱም እኔ የልጄን ታዳኔ የልጄን ሚስጥር እኔ አልጠብቅም እያላት ነበር። ትጠብቃለህ ግን ጊዜው ሲደርስ ያኔ ሁሉንም ነገር እነግረሃለሁ። ስለዚህ ለትንሽ ጊዜ እንድቀመጥ እንድንቀመጥ ፍቀድልኝ ትለዋለች። እሱም አባትየው እሺ ብሎ ይፈቅድላታል፣ ለመቀበልም ሁሉንም ነገር ነገር ግን እዚ ጋ ወይዘሮ ዝናሽ በጣም እያሰቃየችው ነው። እሷም ከኤርሚ ጋ ቁጭ ብላ በይ ጊዜ ሁሉንም ነገር እያወራት እሷም ደግሞ አትንካይ በማለት ሁሉንም አባትየው ሲያመናጭቅ ና ስትመናጨቀው ያያል። እሱም ይህንን አይቶ ዝም ብሏል። ወደ እንትናጋ ወደ ማንች አምሮት ጋር ስንመጣ አምሮት እንግዲህ ለና ሆዴ ልጅ አርግዣለው፣ ቢራ ማልጠጣ የሚጠጣ ነገሮች አልኮል ነገር አልጠጣም በማለት ምንድን ነው ሲል እኔ በቃ ሰሞኑን ምንም እየተሰማኝ አይደለም፣ ጥሩ ስሜት እያለኝ እኔ እንሂድ ሆስፒታል ይላታል። እኔ ሳላረግዝ፣ እኔ እኮ ፈርቼ ነው። ግን ቤተሰቦች ምንም አይሉ እንዴት ነው እያለኝ ነበር። እንዴ ልጅ እኮ ነው ቢሉም ባይሉም፣ አባቴም ደግሞ ጥሩ ፊት እያየ ስለሆነ ያየሁ ነው። ደስተኛ ነው። ስለዚህ ልጅ እኮ ነው ደስተኛ ነኝ እያለ በደስታ የእሱ ልጅ ያልሆነው ናሆድ በደስታ እያበደው ሆስፒታል ይወስዳታል። እንግዲህ ወደ ናሆሜ ወደ እንተናጋ ስንመጣ ኑሀሜ አባቷ እንግዲህ ወይዘሮ ዝናሽ ታንገላተዋለች። ሳሎን እንደሆነ ልጅ በቃ ካሁን በኋላ ለምንድን ነው እንውጣ ያለ ሲያለቅስና እና ሲያዝንባት ነበረ። ምንድን ነው በምትለውም ጊዜ ሁሉንም ነገር ታስረደዋለች። ይሄን ነገር አስረድታው መሄድ አለብን አሰግጠዋለይ ብሎ ተነግረዋለይ ማለት ነው። እንግዲህ ናቶሎ ብላ የጠራቸው ኤርሚ ደግሞ ምንድን ኢንፎርሜሽን አጣራ ብላ ስጠይቀው ኢንፎርሜሽኑ እሷ የቤተ ክርስቲያን ልጅ እና ቤት መኪና እንዳላት ሁሉንም ነገር ይሄን አጣራሁኝ፣ በጣም ጥሩና ቤተ ክርስቲያን ተመላላች ልጅ ናት፣ እንደዚህ ናት እያለ ሲላት ነበር። እሷ ምንም ኮለዝ እናጣራ ያልኩ እያለች እንግዲህ ወደ አቶ ለይኩን ጋር የተላከለት ቪዲዮ ደግሞ ሌላ ነው። ያየውን ማመን አቃተው። ከፍቶ ሲያየው በጣም የተለየ ነው። በዚህም ጊዜ እንግዲህ እያበደ እየሰከረ ወደ ወይዘሮ ዝናሽ ጋር ይመጣል። ወደ ወይዘሮ ዝናሽ ጋር ሲመጣ እንኪ ጉድሽን ይብሉ ብሎ ሲያይ እንግዲህ ኤርሚም እዛው ቁሞ ይሄን ነገር በሰማ ጊዜ በጣም ይደነግጣል። ኤርሚያስም የራሱን ድምጽ እዛው ፊቱ ቢሸፈንም የራሱን ድምፅ እየሰማ ነበረ። ምክንያቱም የእኔ ልጅ እንኳን ቢሆን እሱ እያሳድጋለን የናሆር ተብሎ እያላት ነበረ፣ ያንተ እንዲሆንም አይችል ያለችውን ሁሉ ነበር ስትል እየነበረችው። እንግዲህ አሁን ላይ ሁሉንም ነገር ጨርሰው ይሄንን እያለ አቶ ለይኩንም እያበደ፣ እሷም ይሄን እያዩ ነበረ፣ ቪዲዮው ያለቀው ማለት ነው። ቀጣይ ክፍል ምን ይፈጠራል? የሚለውን አብረን እንግዲህና ሆሜ ሁሉንም ነገር አሸናፊ ትሆናለች፣ መጨረሻ ላይ ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ